ነገር ነው ይህ እንዴት ወንድ አይደል ሴቱ ምን አባቱ ሆኖ ነው መጥገኝ ምን አንሶኝ ገንዘብ አለኝ ምን ነው ምን ነው ቆይ ይቺ መላ ታልመታችልኝ ታልገባልኝ ሌላ ነገር የለኝም በቃ አይ ሰውየው ደህና ሳይሆን አይቀርም ሰው ተሰብስቦ ቁርጥና ያን ዘርዝር ምን

ይችላል ጠላጥልና ሲያንዝ ጉዱን ነው የማየው የሚሆነው እንዴት እንደሆነ እኔም ምጅረም አሁን የምንሰጠው የስራ አገልግሎት የኪንታሮት እንሰጣለን የአይነ ጥላ የአይነ ወጂ ማን ነው በቃ እንዳለ አገልግሎት በሙሉ ነው የምንሰጥ ዋ አንደኛ የአምጭ አምጭ የቁመኛ ጥርስ፣ ሌሊት ሌሊት የሚያንቀራጭጨው የሚያንቀራጭጨው ባል፣ የማይለምድለት እንዲያው ባል የማይበረክትለት፣ በልጅነቷ ሳታስበው ድንግልና ይሄደ ድንግልና እናስመልሳለን። እንዳለ የቅምጫ ነገር እንዳይቀር እሺ፣ ሁሉን ነገር ነው መንገር። ወጭ መውጣቴ ላይቀር ንገሪው እና አሁን ቀስ ብለን እስቲ እንድ እስቲ ወጭ ወጣ ላይቀር አራ ሰውነትሽ ከብዶሽ ነው። እኔ ግን መሰለኝ ሰውነትሽ ነው ነው

ደግሞ እጃቸው ሲያልፍብኝ እንዲሁ ዝምዬ ትሆን ትሆን ዝምዬ ዝምዬ አሁን